ኢበዝ ቃል ዘበኪነ ነፍስት ግብረ ይገብር ሥራ በሚሰራበት ነፍስት

ዘበኪነ ነፍሳት ግብር ይትገበል በሰዎች አእምሮ ሥራ በሚሰራበት በዚያ ቃልም አይደግ ባል ዘበኪነ ነፍሳት ግብር ይትገበር በሰዎች አእምሮ ስራ ባላቸው በሰዎች አይኑ ስራ በሚሰራበት በዚያ ቃልም አይደለም። አንድም ዘመኪነ ነፍሳተ ግብር ግብር አይገብር ስራ ባላቸው በሰዎች አይኑ ስራን በሚሰራበት በዚያ ቃል ስራን በሚሰራ በዚያ ቃልም አይደለም። አላ በዝቁ ቃል አቆየው አቆ ተከ ንጉሥ ዘዝቀ የተአወቅ ለኩሉ

ወአንተ እትታወቅ ይላል በአንተ ሁሉ የሚታወቅብህ፣ አንተ ግን ለሁሉ የማትታወቅ ንጉሥ አንድ ዘበከ ትታወቅ ለሁሉ እንተ እትታወቅ ለሁሉ የማትታወቅ መንግስተ ሰማያት በአንተ የምትታወቅብህ ንጉሥ በዚያ ቃል አመሰግናለሁ እንጂ ወአንተ የተናጽ ውስተ መናፈስት ዘስጋ

ቃል የሆንየት ቃል ነው። የሚሉ ህፃናት በማይፀር ሆነው የሚያመሰግኑበት ቃል፣ ነፍሳት በገነቱ ነው የሚያመሰግኑበት ቃል፣ ቅዱሳን ከበቁ በኋላ የሚያመሰግኑበት ቃል፣ አዳም በገነት ሰባት ዓመት ሙሉ ሲኖር ያመሰግንበት የነበረ ቃል፣ መላእክት የሚያመሰግኑበት ቃል ነው። አንድም እርስ በራሳቸው መተዋወቃቸው መናገር ነው። ዘለከ ለባቲትከ ናገር ስትናገር ሲል ነው። አብ እኔን ብቻ በምትናገርበት በዚያ ቃል አመሰግናለሁ እንጂ አለ። ዝንቱት ወንድ ዛፈቅሮሎቱ ስንዶ ብለ ዘኪያከ ያፈቅር አብ ዘኪያከ ያፈቅር ታፈቅር ሲል ነው። እኔን ብቻ በምትወድበት በዚያ ቃል

ዘለከ ለባየት የተከናገረ አብ ልትናገር ሲል ነው። አብ አንተን ብቻ የምናገርበት በዚያ ቃል አመሰግናለሁ እንጂ ሁይ ፍንውኒ ዋን ፍንሩ ዝርየኪያየ ወላ ሁየ ብዬ አንዘኪ አከ ያፈቅር አፈቅር ሲል ነው። አንዘኪ አፈቅር ወደ አብየ ወዘኪ አከ ይወድ ይወድ ሲል ነው። አንተ ብቻ በማመሰግንበት በዚያ ቃል አመሰግናለሁ እንጂ ሰባልኩ ወይ ፍጽም የሚወዘው አከን ይብየ ዘቦቱ ሁሉ ማይበረ ቅዱሳ ፍጹማ ይካከ ይጸው አርካ ዘበየ ሲል ነው። በእኔ መምህርነት ማይበረ ቅዱሳ ፍጹማን ሁሉ አንተን አርገማኝና ያከ አበ አብ ለዷለ ማውታ ያከ መጋቢጋ ሁም ወከ ረዳኤ ረዳኤ ሁሉ ብለው በሚያመሰግኑበት በዚያ ቃን አመሰግናለሁ እንጂ ዘለከ ዘለከ ለባትከ ይትናገር አብ አብ በእኛ እና ያለ መንፈስ ቅዱስ በሚናገርበት በዚያ ቃን አመሰግናለሁ እንጂ አለ የሚያናግር ስለሆነ ልሳና አ በራክኒቶር ተራዳ ከምን ብውስጣአለ ቀድ ዘኪያከ ያፈቅር አብ የሚያስወድድ ስለሆነ ወዘኪያከ ይወድ የሚያስመሰግን ስለሆነ ዘቦቱ ኩሉ ማህበረ ቅዱሳን ፍጹማን

አምላከ ኩሉ አምላከ ኩሉ የሁሉ አምላክ ነ እስመ ላከ ኩሉ ኩሉ አንተ ይገዛልና ወኩሉ ወኩሉ ብከ ኩሉ አንተ ተገኝቷልና ተፈጥሯልና ዘሃሎ ለከ ያለው ፍጥረት ሁሉ ያንተ ነውና ወአልዎ ካልእ ዘይኮነ ሲዚያካ ዘዚአከ ወአልዎ ዘይኮነ ዝዚያከ ያንተ ያይደለ ሌላ ፍጥረት የለምና። አምላከ ሁሉ የሁሉ አምላክ ነ አንድ አምላከ ሁሉ አምላከ ሁሉ የሁሉ አምላክ እስመ ለከ ኩሉ ስ እስመ ለከ ኩሉ ሁሉ ለአንተ ይገዛልና፣ ወኩሉ ብከ ሁሉ ብከ ሁሉ ባንተ ተፈጥሯልና፣ ዘሃሎ ለከ ያለው ፍጥረት ሁሉ ያንተ ነውና፣ ወአልቦ ካልእ ዘይኮነ ዘዚአከ ወአልቦ ካልእ ዘይኮነ ዘዚአከ ያንተ ያይደለ ገላለዩ ፍጥረት የለን

የሁሉ መምህር ቄሱ፣ ኤጲስቆጶሱ አምስቱን አእማደ ምስጢር ሊማሩ የሚገባቸው ምእመናን ለይቶ ይወቅ። አንድም የነፍሳት ምስጢር ምእመናን ሊማሯቸው የሚገቡ አምስቱን አእማደ ምስጢር ይወቅ። አንድም የአምስቱ አእማደ ምስጢርን ስልት ስልታቸውን ለይቶ ጠንቅቆ ይወቅ። እንደራጸለ ለአብ ቀድሶም በስምከ ዕቀቦሙ በስምከ ቀድሶም በኃይልቀ ብሎ ከጸለየ በኋላ ከመታ እምሩ ወትራአዩ አር ጊዜ ኢየሱስ ዘንድ ጌታ አር ጊዜ በመስቀል እሰቀል አለው ብሏልና አንድም በመስቀል ሳልሰቀል አልቀርም ብሏልና አንድም ሳልሰቀል አላመኙም ብሏልና አንድም በመስቀል ከተሰቀሉ በኋላ ሳላምጋ ወበ እንተዝ ይበል ኖላዊ መፍትው እንከ ነገረ ኅቡአት ማወቁ የሚገባ ስለሆነ በሊቀ ካህናቱ እግር ስለተተካ ጌታ አለነት ስለሆነው ይህን ቢር ይምሃር የሁሉም መምህር ቄሱ፣ ኤጲስቆጶስ አምስቱን አእማደ ምስጢር ሊያስተምር ይገባዋል። ከመታምሩ መና ትሳተፉ ለቅድሳት ትሳተፉ ለቅድሳት፣ ስጋውን ወደሙን በመቀበል ጊዜ ማንንም ማንን እንድትዘመዱ ታውቁ ዘንድ የማንን ስጋ ተቀብላችሁ ከማን ጋር ትዛመዳላችሁ ብሎ ይጠይቃቸዋል። ያወቁ እንደሆነ ከሦስቱ አካላት አንዱ አካል ወልድ ተለይቶ አምስት ሺህ አምስት መቶ ዘመን ሲፈጸም ወደዚህ ዓለም መጥቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በመልዕልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ሰጥቶን ያን ተቀብለን ከሦስቱ ጋር አንድ እንሆናለን ብሎ ይመልሳሉ። ያላወቁ እንደሆነ ግን እንዲህ ብሎን ሊነግራቸው ይገባልና ወለመኑ ትገብሩ ተዝካሮ በአኮቴ በጸሎትም ጊዜ የማንን ስም ጠርታችሁ ከማን ጋር እንድትዘመዱ ታውቁ ዘንድ በጸሎት ጊዜ የማንን ስም ጠርታችሁ ከማን ጋር ትዛመዳላችሁ? ብሎ ይጠይቃቸዋል። ያወቁ እንደሆነ ያ የሦስቱን ስም ጠርተን ከሦስቱ ጋር እንዛመዳለን አንድ እንሆናለን ብሎ ይመልሱለታል። ያላወቁ እንደሆነ ግን እንዲህ ብሎ ሊነግራቸው ይገባል። አንድ ወበእንተዝ ይበል ኖላዊ ነገረ ኅቡአት መፍትውን ከነገረ ኅቡአት ከመታ ይበሩ ስጋውን ደሙን በመቀበል ጊዜ የማንን ስጋ ተቀብላችሁ ማንን ትዘመድ ከማን ጋር ትዛመድ አላችሁ? ይበላቸው። ከመታ እምሩ ምና ትሳተፉ ለቅድሳት ከመታ እምሩ ምና ትሳተፉ ለቅድሳት፣ ስጋውን ደሙን በመቀበል ጊዜ የማን ስጋ ተቀብላችሁ ከማን ጋር ትዘመድ ትዛመዳላችሁ ይበላቸው። ያወቁ እንደሆነ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ወደዚህ ዓለም መጥቶ ስጋውን ወርሶ ደሙን አፍስሶ ሰጥቶን የእሱን ስጋ ተቀብለን ከሦስቱ ጋር አንድ እንሆናለን ብሎ ይመልሱለታል። ያላወቁ እንደሆነ ግን እንዲሁ ሁሉን ይነግራቸው ይገባልና ወላማን ነው ከብሩ ተዝጋሮ በአፎቴ በዘኖትም ጊዜ የማንን ስም ጠርታችሁ ከማን ጋር ትዘመዳላችሁ ይበላቸው ያወቁ እንደሆነ የሶስቱ ስም ጠርተን ከሶስቱ ጋር እንዛመዳለን ይበሉት ያላወቁ እንደሆነ ግን ሁሉ ብሎ ሊነግራቸው ይገባልናሽ ወአዲ ይንግር እንዘይል

ዘባቲቱ ሀፍተ ታምራና ኪያሁ ንንሳ የእሱ የብቻው ስጦታ የምትሆን ወንጌልን ተምረን እሱም በሃይማኖት ገንዘብ እናደርግ ዘንድ በእሱ አምነን ጸንተን እንኖር ይበላቸው። ዘይልየ ከመያቀነ ይሰጠን ዘንድ ያናገረ ዘበና ስጋ የወሰት የደብ የቦ ህይወት ዘላለም ዘይአምን በወልድ ቦ ህይወት ዘላለም ብሎ ለሃይማኖት የሚቀጽሉ ለዘመፃሪ እየሰድዶ ወያወጽኦ አብአ ብሎ ዘዓይን ኢርእየ ዘዓይን ኢርእየ ዓይን ያላየው፣ ወእዝን ኢሰምዐ ጆሮ ያልሰማ፣ ውስተ ልበ ሰብእ ዘኢተሐለየ በሰው ልቡና ያልታሰበውን ዘአስተዳለወ እግዚአብሔር ለእለ ያፈቅርዎ እግዚአብሔር

የብቻው ስጦታ የምትሆን ወንጌልን ተምረን ልጅነትን ገንዘብ እናደርግ ዘንድ በሱ አምነን ጸንተን እንኖር ከመ የሀበና ይሰጠን ዘንድ ያናገረ እሰውጥ ምን መንፈስ ሁሉ ዘስጋ መንፈሳ ቅዱስ ይታው ዘም ላይ ብሎ ዘአይን ኢርእየ ዘአይን ኢርእየ አይን ያላየው፣ ወእዝን ኢሰምዐ ጆሮ ያልሰማው፣ ውስተ ልበ ሰብእ ዘይተሃለየ ሰው ልቡና ያልታሰበ ዘአስተዳለወ እግዚአብሔር ለሊያፈ እግዚአብሔር ለወዳጆቹ ያዘጋጀላቸው ስጋውን ደሞን እንቀበል ዘንድ በእሱ አምነን ጸንተን እንኖር። ስጋውን ደግሞ ዋጋ ሲያሰጥ እንጂ አይታይምና፣ ምነው በአምሳለ ነፋስ በአምሳለ እሳት ለሐዋርያ በውሃ ምክንያት ለምን መናን ሲሰጥ ይታይ የለምን ይሉ ጊዜው ተለይቶ ስላልታወቀ አለ።

ይኖረው ስጋው ደግሞ ሲለወጥ አያዩትምና እንደ ሁለት አሃው በበረሃ የሚኖሩ ግማማቾች ነበሩ። አንዱ የበቃ ነው፣ አንዱ ያልበቃ ነው። ያ ያልበቃው ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደሙ ወልደ እግዚአብሔር ከሆነ እንደምን ይቻላል ብሎ ሲጠራጠር ይኖር ነበር። እንዳይናገርም ወንድሙን ይፈራው ነበር። ያ የበቃው አውቆበት ነገር ለማውጣት ብሎ ወንድሜ እኔ ስጋው የደሙ ነገር ረቆብኝ ይኖራል፣ ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደሙ ወልደ እግዚአብሔር በሆን እንደምን ይቻላል ሎ ጠየቀው። ኧረ ወንድሜ እኔም አንተን ፈርቼህ ነው እንጂ ይልቁኑ ለኔም ረቆብኝ ይኖራል አለው። እስኪ ቅዳሴ ከሚቀደስበት ቤተክርስቲያን እንሄድ ብሎ ተያይዘው ሄዱ። ሄደው ቁመው ሲያስቀድሱ ቄሱ አበነ ንህበ በዚያ ከመንፈስ ቅዱስ ሲል በአምሳለ በግ ሲያርደው ሲያወራርደው፣ አስር ጣቶቹ በደም ሲታለሉ ሲነገሩ አይቶ ያ ያልበቃው ደንግጦ ወደቀ። ለሁሉ በሚቻለው መታየት ነው እንጂ ሁሉ ጊዜ እንዲህ ሲሆን እንዲህ ይሁን ብሎ አለው። የሚል ቃል ተሰምቷል። እሺ በከመይቤ ሙሴ በከመይቤ ሙሴ ለሃይማኖት ይጠቅሳል። ሙሴ የሃይማኖትን ነገር ለብዬ ያነሰለ ግሞ እግዚአብሔር እምአኃዊክሙ ብሎ እንደተናገረ ሃይማኖትን ገንዘብ እናደርግ ዘንድ በሱ አምነን ጸንተን እንኖር። ባዕዳን ነቢያት ባዕዳን ነቢያት ሌሎቹም ነቢያት ጻድቅ ከዓ በአሚን ይሃዩ፣ ሁሉ ዘጸውዐ ስመ እግዚአብሔር ይድህን ብለው የሃይማኖትን ነገር እንደተናገሩ ሃይማኖትን ገንዘብ አድርገን እንኖር ዘንድ በሱ አምነን ጸንተን እንኖር። አንድ በከመ ይቤ ሙሴ። ሁለተኛ ለሃይማኖት ይጠቅሳል ሙሴ የሃይማኖትን ነገር

ያው ተናግሮታል። ኦ ወደሙ አንሰ እያምረክሙ ነቢያ። ሌሎቹ ነቢያ ሰለስቱ ደቂቅ የሃይማኖትን ነገር ኦ ንጉሥ፣ ለምስል ዘወርቅ ዘገበርከ ኢንሰግድ ለከ አላ አሐዱ አምላክነ

ወህሩ ያን ይሁን ወደ እስራኤል ዛሉ ዘይበስሉ ማስተባይ ወስተ መካን ዘይበሉ ወይሰጥ ይብሉ እንደተናገረ ባዕዳንህ ነቢያ ባዕዳንህ ነቢያት ሌሎቹም ነቢያት የስጋው የደሙን ነገር በምድር ገነተ ተርላ ብለው እንደተናገሩ ስጋውን ደሙን ገንዘብ አድርገን እንኖር ዘንድ በሱ አብነት ጸንተን እንኖራል። በከመ ይቤ ሙሴ ሁለተኛ ለስጋው ለደሞ ይጠቅሳል። ሙሴ የስጋው የደሙን ነገር

ባዕዳንሂ ነቢያት ሌሎቹም ነቢያት ቀዳሚ ህይወቱ ለሰብ እቅደ ወማይ ወይ ለወስርናይ ምንትኑ ህይወቱ ለዘ እይሰጥ ወይነ ወስርናይ ወይ ወገብ ረልሃ ብለው እንደተናገሩ ስጋውን ደሙን ገንዘብ እናደርግ ዘንድ እሱ አብ መጸጠል እንኖ ንናይ ቦቱ በከመይ የ ሙሴ በከመይ የሙሴ የሥጋው የደቡን ነገር ጨርሶ ለመንግሥተ ሰማያት ይጠቅሳል። የመንግሥተ ሰማያት ነገር ወሰድኮ ቦታ ከምስተ እንደተናገረ